ሰውየው እንግዲህ አጎትዬው በጣም ኃይለኛ ነው። እንዳያችሁት ሁሉም ነገር ያው ትንሽ ሀብታም ሰዎች ትንሽ ችግራቸውም እንደሆነ ታውቃላችሁ። ገንዘብ ካለ ሁሉም ነገር በገንዘብ ነው እየገዙ ሰውን ይሁት ያበላሹ እና ያው እንግዲህ የእሱ ንብረትም ባይሆን በገዛ አባቷ ንብረትም ቢሆን እንግዲህ ለልዑል ብዙ ነገር... ሲያስፈራራው ነበር አጎት የተባለው። አሁን ላይ ጉዱ ሁሉ እየወጣበት ስለሆነ ይሄ ሰውዬ፣ አንደኛው ከአጎት የሚሰራው ውጭ ሀገር ሂዷል የተባለው እንግዲህ አንዳንዶች እንዳሌድን ሀገር አሉ፣ ግማሹ ደግሞ ሂዷል ይላል። ግን ልዑል ግን ያው የልዑል እንዴት አይነት ጥበብ እንዳለው ታውቃላችሁ ሁላችሁም። ሰውን እንዴት አድርጎ ማወጣጣት እንደሚችል ታውቃላችሁ ሰው አሁን ላይ ይህ ይመስለኛል። ይህ ሰውዬ አሜሪካ ሄደዋል ወይ እንትን ነው የሚባለው ውሸት ይመስለኛል። ይህ እውነት ላይሄድም ይችላል ስራቸውን ስለሚያውቁ ነው። ባለፈው እንግዲህ አንዷ ሴት ሴት የባሏን ቤት ውስጥ አንድ ቤት እየኖሩ ኧረ እንደው ለማውራት ራሱ የሚከብድ ነገር ነው እውነት በጣም ለሽጉጥ አውጥታ ስትደቀንበት ብር አይታችኋል። እንግዲህ ልውልጋ ይሄን ያክል ነው እነሱ የተደራጁት ሰዎቹ። አሁን ላይ በጣም የምላችሁ ነገር ቢኖር አንድ ናንድ አሁን ወደ ብሰማ እየተቃረቡም ነው። ሁለተኛ ነገር ደግሞ የሚያወሩትን ዝም ብላችሁ እንደው ዝም ብላችሁ ተከታትላችሁ ካዳመጣችሁ ትቀበጣጥራለች። አንዱ አንዱ ያለችው አሁን ደግማ ትለዋለች እና እርግጥ እነሱ የገዛ ቤተሰቦቿ እንዳገተውት እንኳን ቢታወቅ ከዚህ ጀርባ ምን እንዳለ እንግዲህ ልዑል አሁን በጣም ያሳዘነው ነገር የልሳ አባት እንደዚህ መታመሙ። ያውሱ ልዑል ምንም ማያውቀው ነገር የለም። እንግዲህ ልዑል በራሱ ስራ ተጠምዶ ነው ያለው። ብዙም ስለ እነሱ አያቅም። ግን እውነቱ እየወጣ ስለሆነ አሁን የዚች ልጅ ነገር፣ የአባቷ መታመም ሁሉ ነገር የገዛ አጎቷ እንደሆነ እያየ ነው። የአጎትዬው እንግዲህ ይሄ ሁሉ ምንም አድርጎት አይደለም፣ ለንብረት እሱ ለመውሰድ ሁሉን ነገር ለማ ለመውረሲ ነው። አጎትዬው እንደምታዩት እንግዲህ አለባበሱ በጣም ምስኪን ድሃ ምስሉ ነው ሚኖረው ግን ከዚህ ጀርባ ደግሞ እንግዲህ በጣም ባላፍት እንደሆነ ባለፈው ዱል ተናግሯል። አንዳንድ ሰዎች አያስመስሉም፣ ታውቃላችሁ እንግዲህ የአለባበሳቸው፣ አምትናቸው፣ ሁሉ ነገር አናኗራቸው፣ ዝም ብሎ ምስኪን መስለው አንገት ደፊ። ምንድነው አንገት ደፊ አገር አጥፊ ነው የሚባለው። ዝም ያለ ሰው በጣም ነው የሚጎዳው። ዝምታው ሲሰበር ሲሰበር ከዛ በኋላ የሚያመጣው ብዙ ነገር ነው። አሁን ይሄ በጣም የገረመኝ ነገር ዘላለም እና ልኡል ለምን አብረው አይሰሩም እያሉ ብዙ ሰዎች ኮሜንቱ እንደዚህ ነው፣ ዘላለም ለምን አያግዝም? ዘላለም የት ሄደ? ዘላለም እንዲህ ነው የምትለው። ያው ዘላለም የራሱን እየሰራ ነው። በእርግጥ እሱም ዘላለምም እንደምታዩት እንግዲህ በአንዲት ሙሽራ በሰርጓ ቀን ባሏ ጠፍቶ ራሷን ለማጥፋት ያለችው ሴት እንግዲህ የእሷን ነው እስካሁን ድረስ እንትን የሚለው አሁን ላይ ደግሞ ሙሽሮ ምን ሆኖ እንደተገኘ በገዛ እንትኖቿ ተደብድቦ ምናምን መናገር እስከማይችል ድረስ ሆስፒታል ተኝቶ ነው ያገኘው፣ እና የእሱን ጉዳይ እያጣራ ስለሆነ ጊዜ ስላጣ ይመስለኛል እንጂ አሁን እነሱ የተመቻቸውን እንትን ካላቸው ያወራሉ ሁሉም በስልክ ያወራሉ። እኛ ያው እኛ እዚህ ፊት ለፊት የሚመጣውን ስለምናይ ነው እንጂ እነሱ ከውስጥ እኮ ያወራሉ። ተጣልተው ወይ ምንም አይደለም። የሰይጣን ጆሮ ይደፈን፣ እነሱ መቼም አይጣሉ፣ መቼም እንትን አይሉም። በመሀላቸው ምንም ነገር አይገባም። ሆነም ቀረም ሁለቱም እየሰሩ ነው፣ ማግኘቱም አይቀርም። ዘላለም ልዑል እንግዲህ አንድ ነገር ከጀመረ እስከ መጨረሻው ድረስ እንትን ሳይል በፍጹም ለምንም ነገር እንደማይሸነፍ ያው ታውቃላችሁ ግን እኛ ብዙ ጊዜ ምን አለ መሰላችሁ ከዚህ ፊት ለፊት መጥቶ የምናየው ነገር ነው እንትን የምንለው ልዑል የት ሄደ ዘላለም የት ሄደ አንድ ቀን ሲጠፉ ተጨንቃችሁ በተለይ ኮሜንት የምትጽፉ ሰዎች እኮ አንዳንዶች እኔ እንጃ። በስማ መወለድ ቋንቋ ነው የሚባለው እውነት ነው። በእናንተ ነው ማየውስ፣ ጭንቀታችሁ ሁልጊዜ በስማ እውነት። አንዳንዴ በሰው መወደድ፣ በእግዚአብሔር መወደድ ጸጋ ነው እና እድለኛ ናችሁ፣ ልኡልም ሆነ ዘላለምም ማለት ነው። ይህ ሁሉ ሰው ይወዳችኋል፣ ሲጠፉ ተጨንቃችሁ በኮሜንት ስታጨናንቁት እና እናንተ ራሱ ትለያላችሁ ለሰው ደስታ የምትመኙ ሁል ጊዜ። አብዛኞቹ ደግሞ ተመልካቾች ትልልቅ እንትን ያሉ ወደ ውጭ ወደ አሜሪካ ወይ ወደ ካናዳ ወይም እንደዚህ ያሉ እንግዲህ ሰውን ሰርፕራይዝ በማድረግ በልኡል በኩል ቤት አሁን አዲስ አበባ ውስጥ ከባዱ ቤት ነው ቤት እስከ መግዛት ድረስ እንደዚህ አይነት ቤተሰብ ነው እንግዲህ ያፈራል ልኡልና ዘላለም። እድለኛ ናቸው። የእውነት ለተቸገሩ እየደረሱ ቤት፣ ሱቅ፣ ወይም የሚሰርበት ብር እየሰጡ ብዙ ነገር በዚህ እንትን ላይ በጣም ብዙ ሰዎች እየተጠቀሙ ነው እና በጣም ነ ልኡል ብቻ ሳይሆኑ የተጠቀሙት የሰውን ፍቅር የሰውን እንትን ከዚህ ጀርባ ደግሞ ለጥሩ መልካም የሚሰሩ እህቶች እንግዲህ ለስንቶች ቤት እየተገዛላቸው አይታችኋል። ብዙ ነገር እየመጣ በልዑል ስም ማለት ነው። ይሄ ራሱ እድለኝነት ነው እና በጣም ደስ ይላል የእውነት ደግሞ አንድ ቀን ደግሞ የልሳ ተገኝታ የአባቷን ንብረት ተመልሶ እሷም ምንም ነገር ሳትሆን የሚፈልጉትን ደስታቸውን፣ የልዑል እናት የምትፈልገው እንግዲህ አብዛኞቻችሁ እንደሰማችሁት ልዑል ልጅ ወልደን አብረን ሆነን የእናቴን ደስታ ማየት ነው የምንፈልገው እያለ እንግዲህ ጠፋች ከተባለች ሰዓት ጀምሮ ሁልጊዜ የሚያስበው ስለዚህ ነው። እና እግዚአብሔር ደግሞ ሰው ያስባል እግዚአብሔር ይፈጽማል እና የሚባለው እግዚአብሔር ያሰቡትን ያሳካላቸው ምኞታቸውን ያሳካላቸው። ከዚህ በላይ ብዙ ነገር ይገባቸዋል። ልዑልም ሆነ ዘላለምም ደስታቸው ደስታችን ነው። እነሱም ያው ትዳር፣ ልጅ መውለድ ብዙ ነገር አለና ለሰው እንትን ሲሯሯጡ ሲሯሯጡ ለራሳቸውም ሕይወታቸውን እንትን ማለት አለባቸው አንዳንድ ጊዜ ለራሳቸው ሰዓት መስጠት አለባቸውም ብዬ ነው ማስበው። ሁልጊዜ እየተሯሯጡ አብዛኛው ረፍት አያረጉም። እንደምታየን ነው እንግዲህ በየጊዜው በየጊዜው ነው እነሱ እንትን የሚሉት እና ረፍት የላቸውም። ረፍት ያስፈልጋቸዋል። ምንም ነገር ታመሙ ወይ የሆነ ሁለት ሶስት ቀን ሲጠፉ እንግዲህ ተመልካችም ያው ቅርቅር ነው የሚለን እኮ የሆነ ነገር ሲጠፉ ምናስበው፣ ምን ሆነው ይሆን፣ ምን አድርገዋቸው ይሆን፣ ምን ሆነው በቃ መጥፎ መጥፎ ነገር ነው የምናስበው እና እነሱ ደግሞ ያው እረፍትም ሊፈልጉ ይችላሉ። ሰው ነሽ ትታመማለች፣ ብዙ ነገር አለ። ያው እንደዚህ ሰው ቁሞ ሲሄድ የሚታመም አይመስለንም እና እግዚአብሔር አምላክ አገራችንን ሰላም ያደርገው፣ የልሳዬም ተገኘች የሚባልበትን ቀን በቅርብ ያደርገው፣ ልዑላችንም የሚፈልገውን ምኞቱ ይሳካለት። አንድ ላይ ሆነው የሚፈልጉትን ሀሳባቸው እንዲሳካላቸው የሁላቸውም ምኞት ጸሎት ነው። ይህም እንልክ እንደናንተ ማለት ነው። ወንድማችን ደግሞ አንድ ነገር ከጀመረ ለምንም ነገር እንደማይበገር እናውቃለን። መስፍን ምሳሌያችን፣ የኛ መስፍን ነው። ምንም ነገር ሲመጣ መስፍንን ያንበረከከ ጀግና ወንድማችን ነው፣ ለምንም ነገር የማይበገር እንግዲህ ከሱ በላይ በጣም ከባድ አደገኛ ሰው የተባለው መስፍን ነው። በጣም ሲያስቸግር የነበረው ሌላው እንኳን ብዙም እንትን አላለውም እና አሁን ይሄ የዚህ የዚህች ልጅ ጉዳይ አጎትየው እንዳይሸሽ ፈረው እኔ ሌላ ቦታ ሂደው ምናምንት እንዳይሉ ያው ነገሩ ንብረቱ ምኑ ሲል የሚሸሽ አይመስለኝም። ምክንያቱም እሱ ስለ ንብረት ነው እንጂ ስለገዛ አጎቱ ልጅ ወይም ስለ ወንድሙ ስለታመመ ምንም ጉዳዩ አይደለም። እንደውም ልዑል አጎቱን ማን ነው የኤልሳን አጎት የኤልሳን አባት እንዲታመም ያደረጉት እነዚህ ሰዎች ናቸው እያለ ባለፈው እያወራ ሰምታቸው። ምን ማለት እነሱም ሊሆን ይችላሉ፣ ያው እንግዲህ ንብረቱን ስለሚፈልጉ ማለት ነው። ግን ዋናውን ነገር አሁን ኤልሳ ከተገኘች በኋላ ምንም ነገር አሁን ላይ ይሄ ባለ ምን ምናምን የሚሉት ትርኪ ምርኪያቸውን ትተው እስር ቤት መውረዳቸው አይቀርም። ማንም ሰው ፍትህ ያገኛል ቢዘገይም እኳን ማለት ነው። ይቺ ልጅ አሁን እንደ ምንም ፈላልገው አግኝተዋት ካለችበት ጉድ አውጥተዋት፣ ከዛ የዚህ ሰውዬ ጉድ ደግሞ ይለይለታል ማለት ነው። ምንም ቢሆን አጎታም ቢሆን እሷን እያሰቃየ እየበደለ ትምህርት አስተምራለሁ ብሎ አምጥቶ ሲያሰቃያት የሁሉንትን ሲያደርስባት የነበረ ሰውዬ ለሱ ምንም ማዘንም ማንትም ማለት አያስፈልግም። የሰራውን ነው። ሰው ምንድን ነው የዘራው ነው የሚያጭደው አይደል? ስለዚህ እሱም የሰራውን እንት ማለት አለበት ማንም ሰው ከመሬት ተነስቶ በተለይ እኔ የገዛ ስጋሽ እንደዚህ ሳሰቃይሽ። ነገሩ ኢትዮጵያ ውስጥ ይሄ ሰውን ማፈን ሰውን ማሰቃየት፣ ይሄ እንደ ባህልም ነው አላቅም የተለመደ ነው በቃ። እና እግዚአብሔር አምላክ ልቦና ለሌላቸው ሰዎች ልቦና ይሰጣቸው ነው የምለው። ማስተዋሉን የስጣችሁ ስጣችሁ። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ መስሉ ነበረ። ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ባይ ባይ።